ከሊቅ እስከ ደቂቅ የሕዝብ አንድነቱ ያልተለየው ታላቁ የኢትዮጵያ ህዳሴ ግድብ ፍጻሜው እውን ሆኖ ማየት የበርካቶች ጉጉት ነው። ይህም እውን ሊሆን ከጫፍ ደርሷል። ግድቡ የዜጎች ብሔራዊ አንድነት የታየበት ለመጪው ትውልድ የሚተላለፍ ትውልድ ተሻጋሪ የአብሮነት ትሩፋትም ነው። ይህ ግዙፍ ሀገራዊ ፕሮጀክት የሀገሪቱ ተስፋ የዜጎችም ትልቅ ህልውናም ጭምር ነው። ግድቡ በአፍሪካ ታሪካዊና ግዙፍ መሆኑ እንዲሁም ያለማንም እርዳታ በራስ አቅም የተሰራ ሀገራዊ ፕሮጀክት ነው። የኢትዮጵያን አቅምም ዓለም እንዲያውቀው ያደረገ ህዳሴ ግድብ ትልቅ ፕሮጀክት ነው። ይህን ሰርቶ ማጠናቀቅ እንችላለን የሚለውን በራሳችን አቅም መስራት እንችላለን የሚለውን ትልቅ አቅም ፈጥሯል ማለት ነው። አቅም ማለት ውስጥ ነው። መጀመሪያ ሰው ውስጡ ሲያምን ነው ለመስራት የሚነሳሰው መስራትን ደግሞ የሚያመጣው ምን ሲሆን ነው? የሆነ ነገር ሲያይ ነው። ሰርቶ ያሳየ ትውልድ አለ። አሁን ሰርቶ ያሳየ ትውልድ ስላለ እንችላለን የሚለው ሌላው ፓርት ምንስራትን ፈጥሯል ማለት ነው። የኢትዮጵያውያን ማንነትን ለዓለም ያሳወቀ ብ ነው። አስበው ፕሮሰሱ ኢትዮጵያ መደፈር አይደለም። ከአሁን በኋላ በእንዲህ አይነት ሲስተም ውስጥ ለወረኛ የማትመች ሀገር ሆና ነው የተቀረጸችው። የነበረው ሲቹዌሽን በጣም አስቸጋሪ ነበር። ኢትዮጵያን መስራት እየቻሉ እንደማይሰሩ የተደረገበት ማድረግ እየቻሉ እንደማይችሉ የተዘመረበት ጊዜ ነው። በሌላ አቅጣጫ ደግሞ እልህና ወኔ ቁጭት የታየበት ስራ ነው። በተለይ እኛ እንደ ሀገር ኢምፖርት ሰብስቲትዩት በማድረግ ብዙ የውጭ ምርቶችን ወደ ሀገር ውስጥ እናስገባለን። ተመሳሳይ ሜጋ ፕሮጀክቶችን ስናሰራ የውጭ አቅም ብዙ ጊዜ እንጠቀም ነበር እና ይሄ እዚህ ላይ ያለው አቅም እዚህ ላይ የሚፈጠረው ጠቅላላ በቴክኖሎጂ በሂውማን ካፒታል የሚፈጠረው አቅም ተመሳሳይ ፕሮጀክቶችን ለመስራት ሌሎች ሀገሮች ላይም እኛውን ፓወር ወደ ውጭ እየላክን ነው። አውትሶርስ እያደረግን ነው እና በዛ ደረጃ ተመሳሳይ ፕሮጀክቶችን ሌሎች ሀገር ላይ ለመገንባት የሚያስችል አቅም ተፈጥሯል ብዬ አስባለሁ። የህዝብ ለህዝብ ግንኙነትንና የትብብር መድረክ የፈጠረው የህዳሴ ግድብ መጠናቀቅ ቀጠናዊ ትስስርን በማጎልበት ረገድም ከፍተኛ ሚናን የሚጫወት ነው። መላው አፍሪካውያንን ከማነቃቃቱም ባለፈ እኒህ የአፍሪካ ሀገራት ባለሙያዎቻቸውን ወደ ኢትዮጵያ በመላክ ስልጠናም እንዲወስዱም ማድረግ አስችሏል። ለመላው አፍሪካ ህዝቦች በጣም ትልቅ መነቃቃትን እየፈጠረ ነው። ለምሳሌ ታንዛኒያ እንደ ጅቡቲ፣ ሶማሌላንድ እነዚህ ሀገራት ስልጠና ለመውሰድ ከእኛ ጋር መጥተዋል። ከህዳሴ ግድብ በኋላ አይ ቲንክ አንድ ጊዜ የፋና ላይ የተሰራ እንትን ነበረ። ከዛ በኋላ አይተው መተው ብዙዎቹ ልምድ ወስደው ነው የሄዱት። አሁንም እንደ እነ ቡርኪና ፋሶ የሆኑ ያሉ ሀገራት ስልጠና እንድንሰጥላቸው ጠይቀውናል። ተመሳሳይ ፕሮጀክቶችን፣ ትላልቅ ፕሮጀክቶችን ኢምፕሊመንት ማድረግ ስለሚፈልጉ ዛሬ ላይ ቡርኪና ፋሶ ላይ የምናየው ትልቅ መነቃቃት አይ ቲንክ ከኛ የተወሰደ ይመስለኛል ከፍተኛ ለአፍሪካውያንም ቀጣይ ተስፋ የሚጣልበት ፕሮጀክት ነው። ወደዛም አውትሶርስ አድርጎ መስራት የሚቻልባቸው ብዙ እድሎች አሉ ማለት ነው። በተለይ የኢንጂነሪንግና የቴክኖሎጂ አቅም ሲያድግ አለም ላይ ተወዳዳሪ የመሆን አቅም በጣም ከፍተኛ ነው እና እሱን ተግባራዊ የሚያደርግ ስለሆነ የህዳሴ ግድብ ትልቅ አቅም ይፈጥራል ብዬ አስባለሁ። ታላቁ የኢትዮጵያ ህዳሴ ግድብ ዛሬ ላይ ከፍጻሜ ሲደርስ በርካታ ተግዳሮቶችን ያለፈ ቢሆንም እውነታው ግን ኢትዮጵያን ከእድገቷ ማንም እንደማያደናቅፋት ጉልህ ማሳያ መሆኑ ነው። በተለይም ከጊዜ ወደ ጊዜ የዓለም የስልጣኔ መንገድ እየረቀቀ ባለበት በዚህ ወቅት ታላቁ የኢትዮጵያ ህዳሴ ግድብ ፍጻሜው ከዳር መድረሱ ዘርፈ ብዙ ፋይዳ ያለው ሲሆን፣ ይህ አቅምም ሌሎች ፕሮጀክቶችን ለመስራት ትልቅ መነሳሳትን የፈጠረ ነው። ነገ የዚህን አራት አምስት እጥፍ ህዳሴ ግድብ መስራት የሚያስችል አቅም እየተገነባ ነው። ከህዳሴ ግድብ አሁን ካለው ህዳሴ ግድብ ባለፈ ያንን ቀጣይነት ባለው መንገድ ቴክኖሎጂ ትራንስፈር የሚደረግበት ነው። ስኪል እውቀት ትራንስፈር የሚደረግበት ስለሆነ በጣም ትልቅ ተስፋ አለኝ፣ ቀጣይ የተመሳሳይ ፕሮጀክቶችን ለመስራት በሀገር ውስጥ። እንደ ምሳሌ ቱሉ ሞዬ የሚባል ወደ ዝዋይ አካባቢ አንድ ፕሮጀክት አለ፣ አልተጠናቀቀም። አሁን ኦልሞስት ግን የፓወር ጄኔሬሽን ፓርቱ ሙሉ ለሙሉ አልቋል። ሙሉ ለሙሉ የእኛ ልጆች ናቸው መሰርተው ያጠናቀቁት። ይሄንን ያመጣው ህዳሴ ግድብ ላይ የነበረው ሙከራ ነው። እኛንም አቅም የሰጠን እንድንደፍር ያደረገን እውቀት ስላለን ብቻ አንደፍሮም፣ ኤክስፒሪንስ ስለሚያስፈልግ ይሄ ኤክስፒሪንስን ወደዛ እንዲሻገር ያደረገን የታላቁ የኢትዮጵያ ህዳሴ ግድብ የሚያስገኘው ቀጠናዊ ጠቀሜታም ከኤሌክትሪክ ኃይል ባለፈም በግንባታው ሂደት የተገኙ ሙያዊ እውቀትንም እያካፈለ ነው።